ሰላም ጤና ይስጥልኝ። ውድ አገሬ ልጆች በያላችሁበት ሰላማችሁ ይብዛ። እዚህ ጋር እንትን ከፍቻ ያለውና ቆስቲሱን ላጥፋውና በአንድ ልብ ወደ እናንተ ልምጣ። ሰሞኑን እንግዲህ በዚህ ሁለት ሳምንት ውስጥ እንደምታውቁት ሚዲያውን የተቆጣጠረው ወይ አብዛኛውን የነገለቴ ጉዳይ ነው። ሌሎች ሌሎች አጀንዳዎች ቢኖሩም የበለጠ ግን የነገለቴ ጉዳይ በጣም ተቆጣጥሮታል ማለት ነው። ምክንያቱም ገለቴ ማለት የሀገርን ባንዲራ ለብሳ በተለያዩ ሀገሮች የኢትዮጵያን ስም የምታስጠራ አንድ ድንቅና ብርቅ አትሌታችን ናት። የህዝብ ልጅ ማለት ናት። ስለዚህ መጣችና ሚዲያው ላይ ተዘረፍኩኝ፣ አስራ አንድ ቤትና አምስት መኪና ባለቤቴ እኔ በማላውቀው መንገድ የት እንዳደረሰው አላውቅም፣ ፍርድ ቤት ሄጄም ፍትህ አላገኘውም፣ ስለዚህ ከነ ልጆቼ ከነ ቤተሰቦቼ ማለት ከማኖራቸው አብረውኝ ከሚኖሩ ቤተሰቦች ጭምር ጎዳና ልወጣ ነው እና የኢትዮጵያ ህዝብ ይህንን አይቶ ይፍረደኝ፣ ፍትህ አላገኘውም ብላ ነው ያለችው ማለት ነው። ይህንን እንዳለች ሌሎች ደግሞ መረጃዎች መውጣት ጀመሩ ማለት ነው። የእሱ ወገን የሆኑ ሰዎች ኧረ ጭራሽ አስራ አንድ ቤት ቢኖርም አብረው ሸጠው ነው የበሉት። ሁለተኛ ነገር ደግሞ እሱ እንኳን አስራ አንድ ቤት ሸጦ ሊበላ ቀርቶ እኛ እየረዳ ነው ነው የምንኖረው። እንኳን አስራ አንድ ቤት እሷ በማታውቀው ከእሷ አውቅና ውጪ ሊሸጥ ቀርቶ አስር ብር እንኳን ያለ ፍቃዷ ከወጣ ሰማይ ኤሌክትሪክ ልትይዝ ነው የምትደርሰው የሚል ነገር መጣ ማለት ነው። ኦኬ እሺ። ያትሉም ይህ በእንዲህ እንዳለ ደግሞ ራሱ ባልየው መጣና በሰይፉ ኢቢኤስ ላይ አስራ አንድ ቤት የሚባለው ነገር አለ። አስራ አንድ ቤት የሚባለው ነገር የት የት፣ 11 ቤት ሲባል የት የት ቦታ ላይ ነው ያለው የአስራ አንድ ቤት ብሎ መጠየቅ የለም ወይ? እሱ ቦታውንስ ታውቀዋለች ወይ ብሎ ተናገረ ማለት ነው። እሺ ከዚህስ በኋላ ሰይፉ ደግሞ ይሄ ፍርድ ቤት ስላልሆነ የሁለታችሁንም የሁለታቸው ሀሳብ መስማት ነው እንጂ ጥያቄ ማፋጠጥ የለብንም ብሎ መልስ ሰጠው ማለት ነው። ይሄ በእንደዚህ እንዳለ ደግሞ ይኸው የገለቴ ቡርቃ የቀድሞ ባለቤት ማላይ መጣ፣ ሀሌታ ሚዲያ ላይ መጣና የገዛ የግል ሚስጥራቸውን ሚዲያ ላይ መውጣት የማይገባውን አወጣ ማለት ነው። ምንድን ነው፣ እኔና እሷ ልንጋባ ስንል እሷ የሦስት ወር ቅሬት ነበረች፣ እና ቤተ ክርስቲያኔ እኔን ያፍርብኛል፣ እኔ እንደ ፊገራቸው ስለሆንኩኝ በእኔ ያፍራል፣ ስለዚህ ይህ ነገር መወገድ አለበት ብላኝ የሦስት ወር ጽንስ አስወርደናል። ተመካክረው ያደረጉትን ነገር ዛሬ በአደባባይ ከአስራ አምስት ዓመት በኋላ ማውጣት ማለት ይህ ነገር የራሱን ጉዳይ ለመሸፈን የወጣ እሷን ከህዝብ ለማስጠላት የመጣ ነገር ነው። ይህ የግል ጉዳይ ነው፣ የህዝብ ጉዳይ አይደለም። የግላችሁን እዛው በግላችሁ ማለት ነው። ሲቀጥል ደግሞ እግረኛው ሚዲያ ላይ መጣ። ተነጋግረውም ሊሆን ሳይነጋገሩ ጠንከር ያለ ጥያቄ እንደሚጠይቀው ምናልባት ተነጋግረው ሊሆን ይችላል ላይሆንም ይችላል። እሱን እነሱ ናቸው የሚያውቁት። ግን የጠየቀው ጥያቄ ጠንከር ያለ ነው። እዛ ላይ የበለጠ ሰይፉና ሀሌታ ላይ ያላገኘነውን መልስ አገኘን። አስር ነጥብ ይዤ ያለው እግረኛው ሚዲያ ሲጠይቀው ፍቺውን እንደ ፕሮጀክት ይዘህ ነበር አለ። አንድ በሉ። ፍቺውን እንደ ፕሮጀክት ይዘህ ነበር ሲባል በፍጹም ነው ያለው። እኔ እራሴ የምሰራ ሰው ነኝ፣ ጎበዝ ነኝ እና ከሷ አገኛለው ብዬ ሳይሆን የቀረብኩት እኔ እና እሷ ተዋደድን። ስለ ፍቅር የማያወራ በነገራችን ላይ እኔ እና እሷ አብረን መኖር ጀመርን ከዛ ወደ ጋብቻ ሄድን። የሚለው እዚህ ጋር አፍቅሬያት እንደዚህ ብያት የፍቅር ጥያቄ ማጠየቅ ምናምን ሲባል ሁሉ የለዛ መልስ አጥጋቢ መልስ የለውም ማለት ነው። እና በፍቅር እንዳልቀረበ በጥቅም እንዳልቀረበ ከፊቱ ያስታውቃል። ሰውየው ፍችውን አዎ ለፕሮጀክት ነው። አንድ ነጥብ ያዙልኝ። ፍችውን የያዘው ሰውየው ለፕሮጀክት ነው። ሁለተኛ ጸበል ብሎ በሄደችበት የሄደው ለዚሁ ጉዳይ ተዘጋጅቶበት ነው። ከአይምሮ በላይ ሆነበት። የሚያደርገው ነገር ከአይምሮ በላይ ስለሆነበት ምንድን ነው ያደረገው? በራሱ መንገድ ሳትገፋው ገፋው ሽርትት ብሎ ነው የወጣው። ሽርትት ብሎ ወጣ ሳይገፋ። ባልና ሚስት ናቸው። እቺ ሴት ደግሞ የህዝብ ሴት ናት። ህዝብ ከራሷ ከቤተሰቧ አልፎ የኢትዮጵያ ህዝብ ብዙ ነገር የሚጠብቅባት ናት። የኢትዮጵያ ባንዲራ በዓለም አደባባይ የለበሰች እቺ የህዝብ ልጅ እንዴት ነው ባሏ፣ እሷ በሌለችበት ጸበል ብሎ ሄዶ ጠፍቶ ስምንት ወር ሙሉ ሲመጣ ግን በፍቺ በፍርድ ቤት መጥሪያ ወረቀት የሚመጣው ለአንድ ሴት፣ ለአንድ ሴት ማለት ነው። ለአንድ ሴት እንኳን ባሏ አይደለም ጓደኛዬ ብላ የቀረበችው ሰው ሳታስበው እንደዚህ ሲያደርጋት ምን አይነት ስሜት እንደሚሰማ ታስቡ። ሶስተኛ ደግሞ ለእሷ ክብር እጨነቃለሁ አለ። ለእሷ ክብር የሚጨነቅ ቢሆን እሷ እስክትሄድ ድረስ አለ ለእሷ ክብር እኔ በጣም እጨነቅ ነበር። እሷ እስክትሄድ ድረስ ምንም ነገር ሳልላት ልክ እሷ ከሄደች በኋላ ወጥቼ ሄድኩ። ለምን ለምን አስፈለገ? እንደሌባ እሷ በሌለችበት መውጣት ለምን አስፈለገ? ንጹህ ሰው ከሆነ እሷ ስትመጣ ተነጋግረው እኔና አንቺ እንደዚህ እንደዚህ እንደዚህ እንደዚህ እንደዚህ ብለው ሁላ ዜጋ ጉድለታቸውንም እንትናቸውንም አቅርበው ተነጋግረው መለያየት ሲችሉ፣ ለስምንት ወር ከሷ ስር ሸሽቶ የሸሸው ስራው ነው የሸሸው። ከዛ በኋላ የጥሪ ወረቀት ለእሷ ማምጣት ለምን አስፈለግ ለምንድን ነው ያስፈለገው? እሷ በሌለችበት ከቤት የወጣ ሰው በስምንተኛው ወር ጠፋ ብላ ለፖሊስ ልታመለክት ስትል፣ ህይወቴን ልኖርበት ማለት ምን ማለት ነው። ህይወቱ ያለው እዚህ ጋር አይደል እንደ እንደዛ ጋር ምንድን ነው ያለው ህይወት፣ እዛ ጋር ያለው ህይወት ምንድን ነው ይሄ ነገር ከአይምሮ በላይ ሆነበት ለራሱ አዎ ፕሮጀክት ነድፎ የገባው ፕሮጀክት ነድፎ በአጭር ጊዜ ውስጥ የፕሮጀክቱን አሳካ ግን የሰው ላብ እኮ የሰው ላብ ደሞ ምንም ከፍ እንደማያደርገው እዚህ ላይ ያስታውቃል ዛሬ ደግሞ ሀሊታ ላይ ቀርቧል እስ በደንብ አዳምቼ በኋላ መለስበታለሁ በላይቭ ይሄን ነገር በአውራ ደስ ይላይ ነበር በቪዲዮ ላረክስን እንቢ ያለኝ ና ላይቭ ምገባበት ከዛ ደግሞ እስ በስልክ ልቅረጽ ብዬ ነው ወደ ስልክ የመጣሁት ማለት ነው እና ለእሷ ክብር እጨነቀ። ሶስተኛ ነገር ያዙልኝ፣ ለእሷ ክብር የሚጨነቅ ሰው ህይወቴን ልኑርበት አላት እኮ ከስምንት ወር በኋላ ለፖሊስ ልታመለክት ስትል ደውሎ ህይወቴን ልኑርበት አላት። በስንተኛው ቀን የመጥሪያ ወረቀት የፍቺ ያመጣላት ማለት ነው። የፍርድ ቤት የጥሪ ወረቀት ይገባል። ለክብሯ የሚጨነቅ ሰው እንደዚህ ነው የሚያደርገው። አንድ ሴትን ሳያናግራት ሳያዘጋጃት፣ አስባችሁታል? ሳያዘጋጃት። እንዲያውም በጣም ያሳለፈችውን ነገር ሳስብ በጣም ጠንካራ ናት፣ የእውነት በጣም ጠንካራ ናት። እግዚአብሔር ረድቷት ነው ሳትዘጋጅ ባሏ የፍቺ ወረቀት ያመጣላትን ሴት አስቡ። ሳታስቡት እንኳን በጓደኝነት ሆናችሁ ሰው ሲለያችሁ ታወት የወንድ ጓደኛ የሴት ጎረቤታችሁን ጓደኛችሁም ምን ሳታስቡ ስትለይ ለእናንተ የውስጥ ስሜታችሁ ምንድን ነው የሚሰማችሁ? እናች ሴት እቺ ልጅ ምን ሊሰማት ይችላል? የዛ ሰዓት ባሌ ብላ በህዝብ ፊት ያገባችሁ በቤተ ክርስቲያን ቃል ኪዳን የሰጠችው ሰው ጸበል ይሄዳለሁ ብሎ ቁራጭ ወረቀት አስቀመጠላት። ከዛም ሲቀጥል ደግሞ ምንድን ነው ያደረገው? ስምንት ወር ጠፍቶ ራሴን ላዳምጥ ነው ብሎ ማለት ነው ስምንት ወር ጠፍቶ ለፖሊስ ልታመለክት ስትል ደውሎ ህይወቴን ልኖርበት ተይኛላት በስንተኛው ቀን ደግሞ የመጥሪያ ወረቀት አመጣላት ምንድን ነው የሚያስኬደው እዚህ ጋር እናንተ ያዙ ለእሷ ክብር እውነት የሚጨነቅ ቢሆን ሳታስበው የፍቺ መጥሪያ ወረቀት ያመጣላትም ነበር አራተኛ በጣም በጣም ፕሮጀክት ነድፎ ስለነበር ገንዘብ የማይሰራው ስራ የለም። ብዙዎችን በእጁ እየሄደ አሳምኗቸዋል። አለ ፍትህ አግኝቻ ያለዋል እሷ ግን ባለ ንብረቷ ፍትህ አላገኘችም። የንብረት አስተዳዳሪ ውክልና የተሰጠው ግን ፍትህ አገኘ። በአፉ እግረኛው ሚዲያ ላይ ፍትህ አግኝቻ ያለው ነው ያለው። እሷ ምስኪኗ ግን ለፍታ ያመጣችው በላቧ በደሟ ደሟ ከጉልበቷ ላይ እየተመጠጠ ያመጣችው ሴት ግን ፍትህ አላገኘችም። ይሄ ምንን ያሳያል? ፍትህ ሀገራችን ውስጥ ጉድለት እንዳለበት ፍትህ ስላጣች ነው ደግሞ ከህግ ፍትህ ስላላገኘች ወደ ህዝብ የመጣችሁት ሴት እና፣ እሱ ቀድሞ ተዘጋጅቶበታል። እኔ እግረኛው ሚዲያ ላይ አንድ በአንድ ነጥብ እያያዝኩ ነበረ ስልኬ ስላልሰራልኝ ነው እንጂ እሱ ቀድሞ ተዘጋጅቶበታል። ስለዚህ ነው በየቦታው ዶክሜንቶቹን አደራጅቶ ስለነበረ በየቦታው እያሸነፈ የተዘጋጀበት የገባበት ፕሮጀክት ነው። በየቦታው ያዘጋጀው ዶክመንት ሙሉ ስለሆነ እያሸነፈ የወጣው ማለት ነው። ስለዚህ ፍትህ አገኘ። ዶክሜንት አምስተኛ ዶክሜንት በማደራጀት እሱ አንደኛ ሲሆን እሷ ደግሞ በሚስት ከሚስትነት ከመሮጥ ውጪ የምታውቀው ምንም ትሬዲንጓን እና ስራዋን ብቻ ነው። ምንም ያደርግብኛል ብላ ስላላሰበች ይሄ ሁሉ ተደርጎባት ዛሬ እቺ ሴት ጎዳና ልወጣ ነው ብላ መጣች ማለት ነው። ስድስተኛ እንደ ጓደኛ ከገባ በኋላ ባል ሆነ። እሺ በፕሮቴስታንት ቤተክርስቲያን እምነት መሰረት ሆነ። በሌላው እምነት ከጋብቻ በፊት ግብረ ስጋ ግንኙነት አይፈቀድ አይፈቀድም። እዚህ ጋ የእሷን ስም ለማጠልሸት ሲል የተጠቀመው ምንድን ነው ልንጋባ ስንል የሶስትን ፅንስ ነበረች ከዛ ስወረደች ይህ የራሳቸው ሚስጥር ነው የራሳቸው ይሄ ፐርሰናል ላይፋቸው ነው። ህዝብ አይመለከተውም። እዚህ ጋር ማውራት አልነበረበትም። ስለዚህ ዛሬ 15 ዓመት ልጅ ይኖረን ነበር ብሎ እሷን ከ15 ዓመት በፊት የሆነውን አምጥቶ ሊከሳት ሞከራ ማለት ነው ህዝብን እሷን እንዲጠላት። ህዝብ በዚህ አይጠላትም። ይሄ የራሳችሁ ጉዳይ ነው። አንወቀው እንጂ ብዙዎቻችን የምናደርገው ነገር ነው። ብዙዎቻችን የምናደርገው ነገር ነው። እኔ በ18 ዓመት የባረክ ቤተሰብ ሳያቅብኝ የማቋረጥ አማራጩ ቢኖረኝ የማቋርጠው ነገር ነው። ሁላችንም በቅርቡ አይተናል፣ አይደል እንዴ? እስር ቤት ሲገቡ ጆን ዳንኤል እና ጃኒ ጃኒ አይደለችም፣ ማዮ ማዮ እስር ቤት ሆነ፣ በልጅነቷ እንግዲህ። ማዮ ውጭ ብትሆን የልጅ ላይ ወለድ ይችል ነበር፣ ያኔ ሆኖ፣ በነገለቴም ህይወት በነገለቴም ህይወት ይሄ የሆነው በቃ ሰው አላወቀ ስላላወቀ አደረጉት። ዛሬ ግን ያላወቅነውን ነገር እንድናቅ የራሳችሁን ፐርሰናል ጉዳይ እዚህ ጋር ማምጣቱ ለምን አስፈለገ? ሁለተኛ ደግሞ ሁለተኛ ደግሞ፣ በፕሮቴስታንት እምነት አምነህበት እሷን ወደ ወደ ስራዋ ገባህ። አብርሃት መሮጥ ጀመርክ። ኦኬ አብርሃት መሮጥ ጀመርክ። እምነቷን ወደድክ፣ ገባህበት። አለመግባት እኮ ትችል ነበር። ወደ ራስህን መሳብ ትችል ነበር። ቤቷ ገባ፣ እምነቷ ውስጥ ገባ፣ ህይወቷ ውስጥ ገባህ። ከዛ በኋላ ግን ስትወጣ የገባህበት የእሷን እምነት ትተህ ወደ ጸበል ሄደህም ላትሄድም ያንተንስ ማንጠየቀ ማንቀኑና ሰጥቶህ እንደሆነ ማንጠየቀ ያንተንስ ሰባተኛ በተዋወቅንበት ቀን የረዳቸውን ሰባተኛ ነጥብ የያዝኩበት የተዋወቁበት ቀን የረዳቸውን ያገዛቸውን እንደ ትልቅ ነገር ነው የያዝነው። ማን እንኳን አይደለም፣ በዛው ገብቶ የቀረሰው ቀርቶ ማለት ነው። ዛሬ ላይ ይሄንን ሊወራ የሚችል ነገርም አይደለም። መንገደኛም ረድቶ ይሄዳል። መንገደኛ ያንን ያደረገውን እዚህ ጋር እኔ በወድ ቀንስቶኝ አስገብቶኝ ምናምን ይሄዳል። ስንት ሰው ነው አደል? እርጉዞ ነው መንገድ ላይ የሚያገኛቸውን ሰው ሆስፒታል ይዞ ሄዶ የታመም የወደቀ ሰው ስንት አድርጎ ከዛ በኋላ ሰውዬው ረስቶታል። የለም እኮ በቦታው። አንተ ግን ያንን ዛሬ ድረስ የምታነሳውን ያገዝካቸውን ዛሬ ድረስ የምታነሳውን እንደ ትልቅ ነገር ነው ያየው። ያም እንደ ትልቅ ነገር ሆኖብህ ነው ተከትለህ ወደ ቤት የገባኸው እንጂ አፍቅረህ አደለም። ያንን የተሸከምክበትን ለመቀበል ነው የገባሁ። የተሸከምክበትን ተሸከመ ያስገባህበትን ምክንያቱም ይኸው ዛሬ ድረስ እንደዚህ ረድቻቸው እያልክ እንደ ትልቅ እርዳታ ታነሳለህ። ማንም መንገደኛ፣ ማንም ሰብያዊ የሆነ ሰው የሚረዳውን የሚያደርገውን ነገር ነው። በዛ ምክንያት ገብታት ነው የቀረነው ፍቅር ይዞ ያቅ ከገለቴ አልወደድካትም። አብረህ ኖርክ በቃ አኗኗሪ ነው የሆንከው። ብር አይተህ ገንዘብ አይተህ ነው የገባሁ። እንደምታመጣ እኮ ምንም የላትም አልክ እንደምታመጣ ንተታቅ ነበረ ገንዘቡን ሮጣ እንደምታመጣ ታቅ ነበር። ምክንያቱም በዛ ሰዓት ሯጮች ምን ያህል ሰክሰስ እንደሆኑ ስለመታቅ ማለት ነው። አንተም ገብተህበት ስለነበር ስለዚህ ታቃለክ። ስምንተኛ እድግዛ ከጋብቻ በፊት ቤተ ክርስቲያንና ሰዎች ፈርተን አስወርደናል። ድንበሩ ሆስፒታል አለ እዚ ጋ ድንበሩ ሆስፒታል ብለ፣ የዶክተሮችን ማስወረድ ወንጀል ነው እና ዛሬ ገለቴ በዛ ያኔ በአስራ አምስት ዓመት አደረገችው ወንጀል፣ ወንጀል ነው እኮ ማስወረድ ከታወቀ ከተያዘ ወንጀል ነው ያስቀጣል። እና ሆስፒታሉንና ገለቴን ማስቀጣት ፈልገህ ነው ዛሬ እስከ ሆስፒታሉ ድረስ የተናገርከው? ተነጋግራችሁ ተስማምታችሁ ሄዳችሁበት ጉዳይ አይደለ እንዴ? ዛሬ ሆስፒታሉን መቅጠስ እና ሰው ዶክተሩ መጥቀስ ኮን ይቀረው እሱንም ተው ስላለ ይመስለኛል። ዘጠነኛ ደግሞ ቤት ውስጥ ጭቅጭቅ ነበረ፣ የልጅ ደም። በግልጽ ፀቡን አላስረዳም፣ የልጅ ደም እያለ ነው ዘጠነኛ ፖይንት የያዝኩበት ቤት ውስጥ በቃ እንደማይመቸው። እኔ እኮ ግም ያለ የማይገባው ዘበኛ አለ አይደለ? እንደዚህ ዝም ብሎ የሆነ ወይ አይምሮ ውስንነት ኑሮት እንደዚህ እንደፈለገ የሚያደርጉት አሁን አንዳንድ ቤተሰብ ላይ የሚወለድ ትንሽ ያ እውቀቱን ስላልነበረ አይምሮ ትንሽ ዝግምተኛ የሆነ ሰው እንደ ዘበኛ በር ላይ ቆመው ያም ሲልከው ልብሱ በላዩ ላይ ላጭ ምናምን። አሁን ሳስብህ አንተ እንደዚ አይነት ሰው ይሆን? ምክንያቱም አንተ ባል ቁፍጠን ያልክ ማንም ከማንም የልጅ ደም ሊልህ አልችልም አንተም ሥራህን እየሰራህ ነው። ብታደራጅ እንደዛ ትባልም ነበረ። እውነታቸውን ነው ያኔ ታይቷቸው ልጄ ደም ያሉት። ምክንያቱም ዛሬ የልጅቷ ደም የት አለ? የልጅቷ ደም ከጉልበቷ ሲቀዳ እያየን የት አለ ዛሬ? እንደዛ ደሟ እየተቀጣ ያመጣችው ንብረት ዛሬ የት አለ? አስረኛ ደግሞ ማንም ያልጠየቀው ማንም ያልጠየቀው ምንድን ነው ያለው? አስራ አንድ ቤት አስራ አንድ ቤት ሲባል የለም አስራ አንድ ቤት የሚባል ነገር ነው ያለው። እዚህ ጋር ግን ምንድን ነው ያለው? ዘጠኝ ቤት ቆጠረ ዘጠኝ ቦየት ከእነ ቦታቸው ቆጠረ እና አሜሪካን ሁሉ እንዳላተናገረ ማለት ነው ይባላል። የሆነ የሰማው ነገር ይሄ ሰውዬ ውስዋስ አለበት እዛ ጋ እሱ በጎን እየሰረቀ ስለነበረ በጎን እያወጣ ስለነበረ የሆነ ኮሽ ባለ ቁጥር እሱ ፈስ ያለበት ዝላ አይችል ማለት የሚባለው እሱን የሚባል ነው የሚመስለው። እሱን የሚባል ስለሚመስለው የልጄ ደም እንደዚህ ቤት ውስጥ ችግር በቃ ልክ፣ እንዴት ነው የሆነ እሱ እንደ ባል ሳይሆን እንደ ዘበኛም እንደ ቤት ጠባቂም አልለውም። ብቻ ይሆን እንዴት ነው፣ አእምሮ ውስንነት። እኔ አሁን ብዙ ሁለቴ ነው ሶስት ቤት አይቼ ያለው ትልልቅ የሆኑ ልጆች እነዚህ አእምሮ ውስንነት፣ ያኔ እንደአሁኑ ኦቲዝም ምናምን ተብሎ ስለማይታወቅ ጅል ነው በቃ ሲፈጠር ጅል ነው ይባልና በር ላይ ነው የሚቆመው። ሰውየውም አይንቀሳቀስም፣ ልጁም ጥቁር። ሶስት ሰው ቤት ነው ያየሁት። ይሄ የማስታውሰው በደንብ የማስታውሰው ጥቁር እኔ እንደውም የቤታቸው ልጅ አይመስለኝም ነበር። እንደዚህ እንደዚህ ነው የሚለው። አይኑ እንደዚህ ነገር ነው። ከዛ በላዩ ላይ ሁሉ ላሀጭ ይወርዳል። እንደዚህ አይነት ሰው ይመስለኝ። ክፈት ዝጋ፣ ዝጋ በሩን ክፈት ማንም ያንኳኳው እየተባለ ከውስጥ አሁን ልናንኳኳው ወተት ቤት አላቸው፣ ና ልናንኳኳስ ክፈት በሩን ደግሞ ለአንዳንዴ ስለሚነሳበት እኔ ራሱ እፈራዋለሁ። እንደዚህ አይነት ሰው ነው ይሄ ራሱ ይመስለኝ። ምክንያቱም ቆፍጣና ያለ ባል ቢሆን ማን ምን አገባው ስለሱ ስራውን በስነ ስርዓት የሚሰራ የተሰጠውን የሚያበረክት ቢሆን፣ እሱ እኮ የተሰጠውን አላበረክትም። እንደውም እኔ ጎዳና መውጣው አለ ፍትህ አግንቻ ያለው እኳ፣ ለምንድን ነው ጎዳና መውጣት የሚያስፈልገው? ፍትህ አግንቻ ያለው አለኮ በአፉ ሞልቶ ፍትህ አግንቻ ያለው አለ። ገለቴ ደግሞ መጣች ፍትህ አላገኘውም የኢትዮጵያ ህዝብ እና ጠቅላይ ሚኒስተሩ ይፍረዱ፣ ንብረቴ ተዘርፏል፣ ከነ ቤተሰቡ ጎዳና ልወጣ ነው ብላ የመጣችው ገለቴ ናት። እሱ ግን አሁን ሶስት አራት ሚዲያዎች ላይ እየቀረበ እንደ ልቡን እየተናገረ ነው ኃይሌ ገብረስላሴ ስለዚህ ጉዳይ ሊያናግረኝ ገብቼ ሁለት ሰዓት አውርቼ ከወጣሁ በኋላ ሰዎች ከዛው ግቢ ውስጥ ወስደውኝ መኪናዬን ሰርቀው መኪናዬን ወስደው ስልኬን ነው ወስደው ያለው መሳሪያዬን ከነፈቃዱ ወስደው እኔን ለቀቁኝ አለ። ይሄ ሰውዬ በትንሹ ነገር በቃ እንጂ ከዛ በላይ ማድረግ ይችል ነበረ። እንግዲህ አስራ አንድ ቤትን የሚያክል ነገር ሪል ስቴት መገንባት የሚችል ሰውዬ 11 ቤት ካለው ካላትች ሴት ለምን በባዶ አስቀራት? ከላዳ ወደ ዶልፊን ሲሸጋገር በቃ በቃ የወሰደው ከዛ በላይ እኮ መውሰድ ይችል ነበር። አብረውም ከዛ በላይ ማትረፍ ይችሉ ነበር። እሱ ያለው እኔ ከሊስትሮ ከምን ከምን ከምን ጀምሬ ስላደረግኩኝ ስለሰራሁኝ ለስራ አዲስ አይደለም፣ ከሷ ጋር ባልሆን ራሱ ከዚህ በላይ እሆን ነበረ፣ እንደዚህ ሆኜ አልቀርም ነበር ነው ያለው። አንተ በጉልበት ጥረህ ለፍተህ ሰርተህ ከሷ በላይ እሆን ነበር ካልክ እዚህ ጋር ደግሞ መንቀሳቀሻ ከተሰጠክ እንደውም ከሷ እጥፍ በላይ ከሌሎቹም በላይ ከነ ኃይሌ ገብረስላሴ በታች የምትሆንበት ምንም ምክንያት አልነበረም። ከነሱ እኩል ባለ ሪል ስቴት፣ ባለ ሆቴል፣ ባለ ትልቅ ፕሮጀክት ትሆን ነበር። አንተ ግን በትንሹ ረካህና በዛችው ወጥተ ከላዳ ወደ ዶልፊን ስትሸጋገር ዶልፊኗን ይዘ ወጣ በቃ ይሄ የሆነው ነገር ዛሬ፣ ደግሞ ሀሌታ ላይ ምን እንደሆነ አላውቅም፣ ተመልሼ እመጣበታለሁ። ለዛሬ እኔ የተሰማኝ ይሄ ነው። እናንተ ደግሞ የተሰማችሁትን ኮሜንት ላይ አስቀምጡ። አመሰግናለሁ።